ሁለት ታዋቂ አርቲስቶች በሌቦች ተዘረፉ በሌቦች የተዘረፉ ታዋቂ አርቲስቶች እነማን ናቸው አርቲስቶቹ በሌቦች ምን አይነት ዘረፋ ተፈጸመባቸው እስኪ መሰማት ያለበት ወሬ ነው ብለናል ጥንቃቄ ለመውሰድ ቢሰማ ጥሩ ነው በሚል ነው አዲስ አበባ ከተማ በተለያየ ጊዜ የተለያየ የአዘራረፍ ስልት እየመጣ ነዋሪዎችንና እንግዶችን የሌባ ሲሳይ ሲሆኑ እየተመለከትን ነው ፖሊስ እነዚህን ቀበኞች ለአድኖ ለመያዝ የተለያዩ እንቅስቃሴዎች ያደርጋል። የተወሰኑት ሲሳካለት በለስ ሲቀናው፣ የተወሰኑ ዘራፊዎች ደግሞ የውሃ ሽታ ሆነው ቀርተዋል። ሰሞኑን ከተማችን ላይ የተለየ የአዘራረፍ ስልት እየተስተዋለ ነው። ይህ አዘራረፍ ስልት ባለመኪኖችን ታሳቢ ያደረገ ነው። ከዋና መንገድ ላይ ወጣ ብለው ወደሚገኝ መታጠፊያ ገባ ስትል በሚኒባስ ወይም ደግሞ በሌላ መኪና የሚመጡ ዘራፊዎች ያንተን መኪና ይዘጋሉ። ክላክስ በባህ በጣም ጥሩምባ በመንፋት እንድትደነግጥ ያደርጓል። በፍጥነት ከመኪናቸው ስለት ነገር ፊታቸውን ሸፍነው ይዘው በመውረድ ያንተን መኪና በመደብደብና በሩ እንድትከፍት ያደርጋሉ። በሩን ከከፈትክ በኋላ መኪናው ላይ አንተ ላይ ያለውን ኪሱ ውስጥ ላይ ላይ ጌጣጌጦች ካሉ በፍጥነት እንድትሰጥ ያደርጋሉ። ይህን ካደረጉ በኋላ ከመኪና ሶርደው እነሱ መኪናውን እያሽከረከሩ ያንተንም መኪና የመጡበትንም መኪና እያሽከረከሩ ይሰወራሉ። ከቀናህ መኪና ሳትጋጭ ሌላ ወንጀል ሳይፈጸምባት ትገኝልሃለች። ካልሆነ ግን መኪና ተጋይታ እንዲሁም ሌላ ወንጀል ተሰርቶባት ትያዛለች። ይህ አሰራረቅ አንዱ ስልት ሆኖ ሳለ በሌላ አሰራረቅ ስልት ደግሞ ሁለት አርቲስቶች የሌባ ሲሳይ ሆነዋል። ባለፈው ሳምንት ነው የሌባ ሲሳይ የሆኑት። እነዚህ አርቲስቶች እነዚህ አርቲስቶች አርቲስት መቅደስ ፀጋዬና ቅድስት ገብረስላሴ ናቸው። ሴቶች ናቸው። እነዚህ አርቲስቶች በኢቢኤስ ላይ በሚተላለፈውና ተወዳጅ በሆነው ሞጋቾች ድራማ ላይ የሚታወቁ ናቸው። የስራ ባልደረባቸው የሙያ ባልደረባቸው የሆነ የሞጋቾች ዳይሬክተር የክብረ አለም ወላጅ ቤተሰቦች ያርፉና ለቅሶ እሱ ጋር ሄዳሉ። የክብረ አለም ፈንታ እሱ ጋር ለቅሶ አምሽተውም ወደ ቤታቸው መመለስ ይጀምራሉ። ወደ ቤታቸው ሲመለሱ ወሬ እያወሩ እያወጉ እየተጫዋወቱ፣ መቅደስ መኪና እያሽከረከረች ቅድስት ደግሞ አጠገቧ ቁጭ ብላ እየተጫዋወቱ መመለስ ይጀምራሉ። መኪናቸው መኪና የምታሽከረክረው መቅደስ ጉዞዋን ወደ ፒያሳ ታደርጋለች። ምክንያቱ ደግሞ ፒያሳ የተመረጠበት ምክንያት የቅድስት ገብረስላሴ መኖሪያ ቤት ፒያሳ በመሆኑ ነው። በመሆኑ መሀል ፒያሳ ላይ ተክሉ ደስታ ወርቅ ቤት አካባቢ የቅድስት ቤት ጋር መድረሻቸው ስለሆነ መኪናው ዳር ይዞ ይቆማል። ዳር ይዞ ከቆመ በኋላ ቅድስት ትወርዳለች ሲባል ሁለቱ አርቲስቶች ያወጉት ሲጫወቱት የነበረ ወሬ ባለማለቁ እዛው መኪና ውስጥ ቁጭ ብለው ወጋቸውን ይቀጥላሉ። ጨዋታው እየደራ ጊዜው እየሄደ ይቀጥላል። ከ30 እስከ 45 ደቂቃ ያህል መኪና ውስጥ ቁጭ ብለው ነበር ይላሉ ጉዳዩን የተከታተሉ ምንጮች ለኢትዮፒካ ሊንክ ሲገልጹ፣ በዚህ ጊዜ ሙቀት ይፈጠርና የመኪናውን የአየር መቆጣጠሪያ ሲስተም ለመክፈት የመኪናው ኳድሮ ጠፍቶ ስለነበረ እሱን ማብራት ግድ ይልና መቅደስ የመኪናውን ኳድሮ ታበራለች። ልክ የመኪናው ኳድሮ ሲበራ በሩ አውቶማቲክ ስለነበረ አራቱን በሮች ይከፈታሉ። መኪናው አጠገብ የነበሩ ሶስት ጎረምሶች በመንደርደር ወደ ነ ቅድስት መኪና ያመሩና የሁለት የጋቢናውን በር እንዲሁም ከተሳፋሪ ኋላ ከጋቢና ኋላ ያለውን በር ከፍተው እንደማነጋገር ሰላምታ እንደመስጠት የሚመስል ይጠጉና አንደኛው ስለት፣ አንደኛው የጦር መሳሪያ በማውጣት ምንም እንዳትንቀሳቀሱ ምንም እንዳትጮሁ የሚል መልእክት አስተላለፈ፣ ይላሉ ጉዳዩን የተከታተሉ ምንጮች ለኢትዮፒካ ሊንክ ሲገልጹ። ስለት ያረፈባት መቅደስ በድንጋጤ አንገቷ ላይ ነበር ስለት ያረፈው። በድንጋጤ ወደ ጓደኛ ላይ ትወድቃለች። ጓደኛ በማረጋጋት ልታነሳት ትሞክራለች። ቅድስት የዚህን ጊዜ በጎንበስ ብላም ፖሊሶች የማየት ሰው የመርዳት ለመጮህ ወደ መሞከር ትሄዳለች። በእሷ በኩል የከፈተው ሌላ ዘራፊ መሳሪያው ነግዱ ወደ ግንባሯ በመደገን ምንም አይነት እንቅስቃሴ እንዳታደርጉ ትበላሻላችሁ ሲል ማስጠንቀቂያ ይሰጣል። ምንድን ነው የምትፈልጉት? የፈለጋችሁትን አድርጉ፣ እኛም ብቻ አትንኩል የሚል ምላሽ ይሰጣሉ። እነዚህ ተዘራፊዎች የዚህን ጊዜም እጃችሁ ላይ ያለውን ጌጣጌጦች፣ አንገታችሁ ላይ ያለውን ወርቆች በሙሉ አምጡ ሲሉ መመሪያ ይሰጣሉ። በዘራፊዎቹ ቀጭን ትዕዛዝ መሰረት እነዚህ ተዘራፊ አርቲስቶች የተባሉትን በሙሉ ያደርጋሉ። የኋላውን በር ከፍቶ ቆሞ የነበረው ሌላው ዘራፊ የሁለቱንም ሴቶች ቦርሳ በሁለት እጆቹ ይዞ ይቆማል። ሰዓቶች፣ ወርቆች፣ ሀብሎች፣ ሞባይሎች እነዚህ ዘራፊዎች እጅ ይገባል። በሩን በኩል ፍጥነት በመዝጋት አለምንም እንቅስቃሴ፣ አለምንም ጩኸት በፍጥነት አካባቢውን ልቀቁ ይሏቸዋል። ሞተሩን ማስነስተው ከአካባቢው እንዲጠፉ ያደርጋሉ። ልክ የመኪናውን መሄድ የተስተዋሉት እነዚህ ወጣቶች ምንም እንዳልተፈጠረ በመሆን ከአካባቢው ይሰወራሉ። ይሄ ሁሉ ሲሆን ከአንድ ደቂቃ እስከ አንድ ደቂቃ ተኩል ይሆናል ይላሉ የተዘራፊዎቹ የቅርብ ምንጮች፣ ጉዳዩ ለኢትዮፒካ ሊንክ ሲገልጹ ከዛ በኋላ ግን አሽከርካሪዋ መቅደስት ደ ታለቅስ ትደነግጥና ትርበተበት ስለነበረ ወደ ቤት መሄድ ነበር የፈለገችው። ነገር ግን በጓደኛ ብርታት ይህንን ለፖሊስ ማመልከት አለብን አዙሪ በሚል መኪናውን አዙረው በአቅራቢያ ወደሚገኝ ፖሊስ ጣቢያ አምርተዋል። ጉዳዩንም ለፖሊሱ አሳውቀዋል። ፖሊስ ጉዳዩን እየተከታተለው እንደሆነ ለማወቅ ችለናል። እነዚህ ዘራፊዎች ምን ያህል ብር ስወሰዱ ምን ያህል ብር ተዘረፉ ስንል ጠይቀን ነበረ። እስከ 80 ሺህ ብር የሚያወጣ ንብረት ወስደዋል። በአጋጣሚ ኋላ ከነበረው ቦርሳ ውስጥ የኤቲኤም ካርድ በዕለቱ አውጥተው ነበረ። ይሄ የኤቲኤም ካርድ የሚስጢር ቁጥሩም አብሮ ስለነበረ በዕለቱና በማግስቱ ከኤቲኤም ከሚገኝበት ቦታ ገንዘብ የ20 ሺ ብር ገንዘብ ሊያወጡ እንደቻሉ ምንጮች ገልጸውልናል። በአጠቃላይ በዚህ አይነት ዘረፋ መቅደስ ፀጋዬና ቅድስት ገብረ ስላሴ የሌባሲሳ ሆነዋል። ይሆነዋል የሚገርም ነው። በጣም በሰፊው ጥንቃቄ እንደሚያስፈልግ የሚያሳይ ነው። እሺ፣ ፍርድ ቤት የአንድ ጋዜጠኛን ክስ ውድቅ አደረገ። በፍርድ ቤቱ ክስ ውድቅ የተደረገበት ጋዜጠኛ ማን ነው? ጋዜጠኛውን ወደ ፍርድ ቤት ያደረሰው የክስ ዝርዝር ምን ይመስላል? በጣም ጥሩ። ፍርድ ቤት የቀረበበትን ክስ ውድቅ ያደረገለት ጋዜጠኛ ጋዜጠኛ ገነነ መኩሪያ ወይም ሊብሮ ነው። ጋዜጠኛ ገነነ መኩሪያ ባለፈው ሳምንት የካፍ ጠቅላላ ጉባኤ እዚህ አዲስ አበባ በማንዴላ አዳራሽ ሲደረግ የካፍ የክብር ሜዳሊያ ተሸላሚ ነው። ከዚህ ደስታና ፈንጠዝያ ጎን ለጎን ባለፈው ረቡዕ ደግሞ በከፍተኛ ፍርድ ቤት ቀርቦ ክስ ውድቅ ተደርጓል ተብሏል። ገነነ ለክስ ያበቃው ምክንያት ኢህአፓና ስፖርት የሚል መጽሐፍ ለገበያ አቅርቦ መጽሐፉ ጥሩ ተነባቢነትና ተቀባይነት አግኝቶለታል። ይህ መጽሐፍ ከመነበብ በተጨማሪ በሬዲዮ ፕሮግራም ላይ ዜማ በአዲስ ዜማ ኤፍኤም 97.1 ላይ ሲተረክ ነበረ። ይህንን የመጽሐፍ ትረካ የሰሙና ያደመጡ ግለሰብ መጽሐፉ ላይ ስሜ አላግባብ ተነሷል ስሜ ጠፍቷል ይላሉ። እኚ ሰው አቶ እርገጤ የመድበው ጆፌ ናቸው። አቶ እርገጤ የመድበው ጆፌ የቀድሞ የደርግ ባለስልጣን ነበሩ። ከጋዜጠኛ ገነና መኩሪያ ጋር በዚህ ጉዳይ ገነና መኩሪያ ላይ የወንጀል ክስ ሰኔ አስር ቀን ሁለት ሺ ሰባት ዓመተ ምሕረት ያቀርባሉ። ጉዳያቸውንም የተመለከተው የአራዳ ምድብ ችሎት የመጀመሪያ ደረጃ ፍርድ ቤት ይሆናል። የከሳሽና የተከሳሽን ጉዳይ ፍርድ ቤቱ ከተመለከተና የከሳሽ የተከሳሽን ማስረጃዎች ከመረመረ በኋላ የፌዴራል የመጀመሪያ ደረጃ ፍርድ ቤት ውሳኔ ይሰጣል። ውሳኔውም ህትመቱ ከታተመበት ወይም ከተሰራጨበት ጊዜ አንስቶ እስከ አንድ ዓመት ጊዜ ውስጥ ክሱን ካላቀረበ በይርጋ ቀሪ እንደሚሆን በሕግ ተደንግጓል። ስለዚህም ተከሳሽ መጽሐፉን ካተሙ ማተሚያ ቤት መጽሐፉን መጋቢት ወር 2005 ዓ.ም ዓ.ም ላይ የታተመ መሆኑን የሚገልጽ ማስረጃ ለፍርድ ቤቱ አቅርበዋል። ከሳሽም በማስረጃነት መጽሐፉ ላይ መጽሐፉን በ2006 ዓ.ም የታተመና አምስተኛ ህትም ነው የሚል በማስረጃነት አቅርበዋል። ፍርድ ቤቱ የከሳሽና የተከሳሽን ማስረጃዎች ከተመለከተና ከመረመረ በኋላ ውሳኔ ያሳልፏል። መጽሐፉ በ2005 ዓ.ም መጋቢት ወር ላይ የታተመ በመሆኑን የሚያረጋግጥ ለማስረጃ ሚዛን የሚደፋ ሆኖ አግኝቶታል። ስለዚህም ክሱ ከአንድ ዓመት ባለፈ ጊዜ ውስጥ መቅረብ አለበት የሚለውን ህግ ይዞ፣ ይሄ ደግሞ አንድ ዓመት ካለፈ በኋላ የቀረበ ክስ በመሆኑ ክሱን በይርጋ ይታገዳል ብሎ የመጀመሪያ ደረጃ ፍርድ ቤት ውሳኔ ይሰጣል። ከሳሽ ይህንን ውሳኔ በመቃወም ይግባኝ ይላሉ። ይግባኛቸውን የሚይዘው ወደ ከፍተኛው ፍርድ ቤት ያቀርባሉ። የከፍተኛው ፍርድ ቤት ጉዳዩን ይግባኙ ያስቀርባል አያስቀርብም የሚመለውን ይመረምርና ያስቀርባል ሲል ጉዳዩ መመልከት ይጀምራል። ጉዳዩን ከተመለከተ በኋላ የከሳሽና የተከሳሽ ማስረጃዎችን ክርክሮችን ያዳምጣል። በመሆኑም ክርክሩ ከመቅረጸ ድምፅ ወደ ጽሁፍ ተገልብጦ ይምጣ ሲል ፍርድ ቤቱ ውሳኔ ይሰጣል። በተደጋጋሚ ቀጠሮች ግን ይሄ ክርክር ከመቅረጸ ድምፅ ተገልብጦ ባለመምጣቱ ዳኛው ጉዳዩ ሊያዩት እንዳልቻሉ ባለፈው ረቡለት ገልጸዋል። ረቡለት ግን በዚህ ምክንያት እዛው አጠር ያለ ክርክር እንዲያደርጉና ውሳኔ እንደሚሰጡ ተደርጓል። መዝገቡንም በስራ ብዛት ምክንያት እንዳላዩ ተናግረዋል። የተከበረው ፍርድ ቤት ላይ የቀረቡት ከሳሽና ተከሳሽ ጉዳያቸውን በአጭሩ አስረድተዋል። ከሳሽም ተከሳሽም የመጀመሪያ ደረጃ ፍርድ ቤት ላይ የነበራቸውን ቀደም ሲል የገለጽኩትን መከራከሪያ አቅርበዋል። ፍርድ ቤቱም ይህን ከመረመረና ካየ ማስረጃዎቹን ከተቀበለ በኋላ አቶ ርገጤ ላይ ክሱን የእርጋ ጊዜ ያግደዋል ሲል ውሳኔ ሰጥቷል። አይ እንደዚህ ቢልም ጉዳዩን ከተመለከተ ጊዜ ጀምሮ ነው የሚል አንቀጽ አለና ፍርድ ቤቱ በዚህ ጉዳይ ላይ ሊያይልኝ ይገባል ሲል መከራከሪያ አንስተዋል። ፍርድ ቤቱም መከራከሪያቸውን ከሰማ በኋላ ያላዩበት ምክንያት በህመም ምክንያት ከሆነ የህመም ማስረጃ፣ ከሀገር ወጥተው ከሆነ በዛ ምክንያት የሚል ሀሳብ አቅርቦላቸዋል። ይህንን ግን ማስረጃ ሊያቀርቡ አልቻሉም። በዚህ ምክንያት የስር ፍርድ ቤት የወሰነው ውሳኔ ተገቢና ትክክል ነው፣ ምንም የህግ ነቀፌታ አልተገኘበትም፣ መዝገቡ ተዘግቷል ሲሉ ውሳኔ ተሰጥቷል። በዚህ መሰረት ጋዜጠኛ ገነነ መኩሪያ ከቀረበበት ክስ በይርጋ ጊዜ በመታገዱ ምክንያት ነጻ ሆኗል ማለት ነው። የትኛው ነው የምትቀጥለው? ወደ ቅሬታው እንለፍ። እሺ ቅሬታ ፈተን ወደ ሌባ ብንገባ ጥሩ አራት ሙያተኞች በኢቢሲ ላይ ቅሬታ ቀረቡ። ሙያተኞቹ በኢቢሲ ላይ ቅሬታ ያቀረቡት ለምንድን ነው? በኢቢሲ ላይ ቀረበው የሙያተኞቹ የቅሬታ ዝርዝርስ ምን ይመስላል? በጣም ጥሩ። የኢቢሲ የተመልካች ቅሬታ ነበር የሚቀርብበት አሁን ደግሞ ወደ ሙያተኞች ገብቷል። ይሄ ቅሬታ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እነዚህ ሙያተኞች ቅሬታቸውን ሊያቀርቡ የቻሉበት ምክንያትን ስንቀጥል ስንዘረዝር ማለት ነው የኢቢሲ በጣቢያው ላይ የሚተላለፉ ድራማዎች አሉ። እነዚህን ድራማዎች ደግሞ የሚገመግሙለት ካውንስል ብሎ አቋቁሟል። ከነዚህ የካውንስሉ አባላት ሙያተኞች ጋር ከሁለት አመት በፊት የቀድሞ ስራ አስኪያጅ በአስጠኑት ጥናትና በመጡት አዲስ ሲስተም መሰረት ድራማዎችን በተመለከተ ባለሙያዎች እንዲገመግሙት፣ ባለሙያዎች እንዲያሳልፉት የኢቢሲ ግን ከዚህ ውስጥ ራሱን እንዲያወጣ ከድራማዎቹ ላይ በሚተላለፍ የስፖንሰርሺፕ የማስታወቂያና የስፖንሰር ክፍያዎች ደግሞ እነዚህ ካውንስል ተብሎ የተቋቋሙት ባለሙያዎች አምስት ፐርሰንት ገቢ እንዲያገኙ በሚል ኢቢሲ ተዋውሏል። በዚህ መሰረት አቶ ተስፋ ሽመልስ፣ ነብዩ ባዬ፣ አቦና ሻግሬ እና ዶክተር መሰለ ዶክተር መሰለ በኋላ ላይ በተለያዩ ሙያተኞች ተተክተው የገቡ ናቸው። እነዚህ ይህንን ስራ የሚሰሩ ናቸው። በኢቢሲ ላይ እነዚህ ባለሙያዎች በኢቢሲ ላይ ለሚተላለፉ ድራማዎች ጨረታ ሲወጣ ድራማውን ይዘት ይገመግማሉ። ጨረታውን ማለት ነው ጨረታውን የድራማውን ይዘት በጨረታ መልክ ከገመገሙ በኋላ ይሄኛው ድራማ ጥሩ ነው ይለፍ ብለው ነጥብ ይሰጣሉ። ነጥብ ሰጥተውም ድራማው አልፎ በቴሌቪዥን ላይ ለተመልካች መቅረብ ከጀመረ በኋላ ደግሞ የሚቀርበውን እያንዳንዱን የድራማውን ክፍል ገምግመው የሚስተካከል ነገር ካለ እንዲስተካከል የሚቆረጥ ነገር ካለ እንዲቆረጥ አድርገው ለአየር ላይ እንዲውል ያደርጋሉ። ሀሳብ ይሰጣሉ። እነዚህ ሙያተኞች ግን ከአንድ ወርፍ በፊት ስራ እንዳቆሙ ድራማዎችን እየገመገሙ እንደሆነ ለማወቅ ችለናል። የስራ ማቆማቸው ምክንያትና ሂደቱ ምንድን ነው ስንልም፣ ገምጋሚዎቹ መካከል ኢትዮፒካ ሊንክ ሁለቱን አነጋግሯል። እነዚህ ገምጋሚዎች ሙያተኞችም የቅሬታቸውን ሂደት ሲገልጹ በኢቢሲ ላይ ላለፉት ሁለት ዓመታት ስራዎችን ስንሰራ የቆየን ሲሆን የተለያዩ ነገሮች የተለያዩ ሁኔታዎች እንዲመቻችሁ ብንጠይቅም ለሁለት ዓመታት ያህል ይሄ ነገር ሊደረግ ስላልቻለ አሁን ላይ ግን ስራውን ለማቆም ተገደናል፣ ሲሉ የቅሬታቸውንና የስራ ማቆም ሂደታቸውን መተንተን ይጀምራሉ። የእነዚህ ምክንያቶች ወይ የችግሮቹ ምንድን ነው? በዝርዝር ግለጹ ላልናቸውም እነዚህ ሟተኞች ሲገልጹ በዋነኛነት የኮሚሽኒንግ ስራ ላይ የተመደቡት ሰው አቶ ሳሙኤል ከበደ ግልጽነት የሌለው ለሙስና የተጋለጠ ስራ ይሰራሉ። ከዚህ በፊት እኛ ያልገመገምነውንና እንዲ እንዲወድቅ ያሳለፍነውን ድራማ በሳቸው ትእዛዝና በሳቸው በጎ ፈቃደኝነት ብቻ እንዲያልፍ አድርገዋል። ይሄ አግባብ አይደለም ብለን ተከራክረን ድራማውን ያሸነፈው ባለቤትም ሄዶ አቤት እንዲል አስደርገን ይህ አሰራር እንዲወድቅ አስደርገናል። ይሄ ለሙስና የተጋለጠ አሰራር እንዲቀርና በእኛው ሙያና በእኛ እይታ ብቻ የሚያልፉ ድራማዎች ወደ ጣቢያው እንዲገቡ የሚል ነገሮችን ብናነሳ ተቀባይነት ባለማግኘታችን ሲሉ ይገልጻሉ። ይሄ ቅሬታ የቀረበባቸው የኮሚሽን ኤቢሲ ባለሙያ አቶ ሳሙኤል ከበደ ስለ ጉዳዩ ኢትዮፒካ ሊንክ ጠይቋቸው ነበረ። እንዲህ አይነት ቅሬታ ቀርቦ ቦታል በእርሶ ምክንያትም ስራ ለማቆም ተገደዋል የሚል ሀሳብ አንስተንባቸው፣ ይሄ ቅሬታ ኔጋ አልቀረበም፣ ኔጋ ባልቀረበ ጉዳይ ምላሽ መስጠት አይጠበቅብኝም ብለዋል። እርሶ ጋ ባይቀርብም ቅሬታ አቅራቢዎቹ ግን ለኢትዮፒካ ሊንክ ገልጸዋል፣ ማስረጃም ብለው አቅርበውልናል። ለዚህስ ምን ምላሽ ይሰጣሉ ብለናቸው ነበረ በኔጋ ባልቀረበ ጉዳይ አሁንም ምላሽ መስጠት አልችልም፣ ሲሉ የእሳቸውን ሀሳብ ማካተት ሳንችል ቀርተናል። ስለዚህ ይህንን ምላሽ ሰጥተውናል። እነዚህ ቅሬታ አቅራቢዎች ሲቀጥሉ ከ በኢቢሲ ላይ የሚተላለፉ ድራማዎችን በእኛ ግምገማ መሰረት ነው የሚገቡት። አሁን ግን የቤቶች ድራማ ከእኛ እውቅናና ግምገማ ውጪ እንዲገባ ተደርጓል ይሄ ደግሞ ውላችንን የጣሰ አሰራሩን ያልተከተለ በመሆኑ ይሄም አንዱና ዋነኛ ቅሬታችን ነው ሲሉ ይገልጻሉ በስራ ሂደት ውስጥ ላለፉት ሁለት ዓመታት በነበረን የስራ ሂደት ውስጥ ገምጋሚዎቹ ቢሮ እንኳን የለንም ቢሮ እንዲሰጠን ስምምነት ቢሮ ቢኖረንም ኃላፊዎች ቢሮ የሰጣቸው ቢሉም ቢሮ ሳይሰጠን ቀርቷል ከአንዱ ቢሮ ወደ አንድ ቢሮ እየተዟዟርን ነበር የምንሰራው ይሄው እንዳለ ሆኖ ከዚህ በተጨማሪ ቴሌቪዥን እንኳን የምንገመግምበት ቴሌቪዥንም ጭምር የለንም። ስለዚህ ይህ ባልሆነበት ሁኔታ ስራውን ለመቀጠል አስቸጋሪ አድርጎታል ብለዋል። ግምገማውን ገምግመን የእኛን አስተያየትና የእኛን ሀሳብ ለድራማው ባለቤቶች ለመንገር ኢቢሲ እንዲጠራልን ብናደርግም ሀሳብ ብንሰጥም እስካሁን ሊጠሩልን አልቻሉም። ፊት ለፊት አግኝተ ነውም ሀሳባችንን እንዲያስተካክል ሀሳባችን እንዲህ ነው ብለን የምንገልጸው ደራሲም ልናገኝ አልቻልንም፣ ሲሉ ገልጸዋል። ከዚህ በተጨማሪም በሁለት ዓመት ጊዜ ውስጥ ክፍያ የውስር ነው። በጣም በጥቂት ጊዜ ነው። ላለፉት ዘጠኝ ወራት የ በሁላችን መሰረት ክፍያችንን ልንወስድ አልቻልንም። በዚህ ምክንያት ስራውን ለማቆም ተገደናል፣ ሲሉ እነዚህ ባለሙያዎች ገልጸውልናል። ይህም በተመለከተ የኢቢሲ ስራ አስኪያጅ አቶ ስዩም መኮንንን ኢትዮፒካሊንክ በተደጋጋሚ ለማግኘት ሙከራ ብናደርግም ልናገኛቸውና የሳቸውን ሀሳብ ልናካትት አልቻልንም። በአጠቃላይ ግን የድራማው ገምጋሚዎች ካውንስሉ ማለት ነው አሁን በጠቀስኳቸው ምክንያቶች ስራቸውን እንዳቆሙ ገልጸውልናል ። ቤቶች ላይ ስማቸው ጭምር የለም ተነስቷል። መለከት ላይ ነው ያለው። እሱንም እየገመገምን እየተመለከትን አደለም ሲሉ ለኢትዮፒካ ሊንክ ማረጋገጫ ሰጥተዋል። ኢትዮጵያ ለዘላለም ትኖር።